የወረዳው ዋና አስተዳዳሪ አቶ ታረቀኝ ታደሰ ባደረጉት ንግግር ወረዳው ለተለያዩ የልማት ስራዎች ምቹ እንዲሁም ከፍተኛ የሰው ኃይል ያለው መሆኑን ጠቅሰዋል። በወረዳው የእንስሳት መኖ ማምረቻና ማባዣ ማዕከል፣ የእንስሳት ግብይት ማዕከል፣ የኮምፖስት ማምረቻ ማዕከልና የህዝብ መሰብሰቢያ አዳራሽ ተገንብተው መመረቃቸው ለወረዳው ማደግ ማሳያ ናቸው ብለዋል። የእንስሳቶችን አያያዝና አመጋገብ ለማስተካከል ድርቅ ቢከሰት እንኳን መቋቋም የሚያስችል ዘመናዊ የእንስሳት መሮ ማምረቻና ባምባሻ ማዕከል በአርብቶ አደር እና ቆላማ አካባቢዎች ኑሮ ማሻሻያ ምዕራፍ ሁለት ኤልኤልአርፒ በሚባል ፕሮጀክት ተገንብቶ ለምረቃ ከበቁ ፕሮጀክቶች አንዱ ነው። በተጨማሪም ለአርሶ አርብቶ አደር ምቹ የገበያ ትስስር በመፍጠር ከወረዳችን የሚወጡ የቁም እንስሳቶችን ለማዕከላዊ ገበያ ለማገናኘትና ገቢን አሟጦ በመሰብሰብ የህዝባችንን የመሰረተ ልማት ጥያቄ ደረጃ በደረጃ ለመመለስ የግብይት ማዕከል ከፍተኛ ፋይዳ ያለው በመሆኑ በምግብ ስርዓት ማጠናከሪያ ፕሮግራም ኤፍኤስአርፒ ከዘጠኝ ሚሊዮን በላይ ወጪ ተገንብቶ ለምረቃ ከበቁ ፕሮጀክቶች አንዱ ነው። ፕሮጀክቱ ግብርናን ለማዘመን ከፍተኛ አስተዋጽኦ እያበረከተ ያለ ፕሮጀክት ሲሆን የበርሚ ኮምፖስት ማምረቻና ማስተማሪያ ማዕከል ግንባታ ተጠናቆ ለምረቃ በቅቷል። ወረዳው ሌሎችንም የልማት ስራዎችን ህዝብን በማሳተፍ ለመስራት ትኩረት እንደሚሰጥ ገልጸዋል። ህዝባችንን በማስተባበር እና ኮሚቴ በማዋቀር ይህን የመሰለ የሚታየውን አዳራሽ በሁለት ነጥብ ሶስት ሚሊዮን ብር ብቻ በስምንት ወራት ውስጥ ገንብተን ለማጠናቀቅ የቻልን ሲሆን የመፍጠንና መፍጠር ሂሳብን በተግባር ማሳየታችንን የሚያረጋግጥ ከመሆኑን ባሻገር የህዝባችንን ሞራል ከፍ ያደረገና ቀጣይ ለመጀመር ላቅር ነው ለአስተዳደር ጽህፈት ቤት ህንፃ ግንባታ መነሳሳትን የፈጠረ ትልቅ ተግባር መሆኑን በድፍረት መናገር ይቻላል። የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው በእንስሳት እርባታ ዘርፍ ያለውን እምቃቅም ለመጠቀም የእንስሳት ግብይት ማዕከል ተገንብቶ መመረቁ ትልቅ ትርጉም እንዳለው ተናግረዋል። ወረዳው ግድም ተብሏል። በተለያየ መልኩ ከፍተኛ የሆነ የሰብል አቅም አለው። በርካታ መሬት አለው። ከፍተኛ የሆነ የእንስሳት እርባታ ፖቴንሻል አለው። ማዕድናትም እንደዚሁ ለተባለ አለ። ስለዚህ ያንን ማዕከል አድርገን ይሄ ያለን ፖቴንሻል ያለን አቅም ለወረዳው ህዝብ እንዴት አድርገው አገልግሎት መስጠት እንደሚችል ድጋፍ የሚሰጡ ነገሮች ናቸው እየተገነቡት ማለት ነው። የአካባቢው ማህበረሰብ ሁሉንም የልማት ስራዎች በሳይንሳዊ መንገድ በመስራት ለሀገርና ለአካባቢ ማደግ አስተዋጽኦ ማበርከት ይገባል ነው ያሉት። የእንስሳት ጤና ክሊኒክን አስመልክተው እጅግ በጣም አስፈላጊ ነው። የእንስሳትን ጤና ጠብቀን ምርትና ምርታማነታቸውን ማሳደግ የሚችልበት በእነሱ ላይ ድረስ የሚችለውን ችግር መቅረፍ የሚችልበት ሁኔታ ትልቁ የጎባን ጥያቄ ስለነበረ ይሄ ያልቆ አገልግሎት መስጠት ከቻለ የብዙዎች ጥያቄ ሊመለስ የሚችልበት ሁኔታ ይኖራል። በተለይ የእንስሳት እርባታው ከባህላዊ ከተለመደው ወደ ዘመናዊ መሸጋገር የሚችልበት ሁኔታ መኖር መቻል አለበት። ያን ለማድረግ ደግሞ አንዱ ይሄ መኖ ማልማትና መኖን አቀነባብሮ በአጭር ቦታ ላይ በትንሽ ቦታ ላይ የተሻለ ውጤት በአጭር ጊዜ ውስጥ ማምጣት የሚችሉ እርባታም ሆነ ድለባን ማካሄድ የሚቻልበት ሁኔታ እንዲኖር ማድረግ ነው። በወረዳው ሕዝብና መንግስት ተባብረው የሚሰሩት ስራ አበረታች በመሆኑ ተጠናክሮ እንዲቀጥል ጠይቀዋል። ወጣቶችም የወጣትነት ጉልበትን ሌሎችም እንደዚሁ ያለንን አቅም ተጠቅመን ሴቶችን አጠቃላይ መስራት የሚችልበት ሁኔታ ካለ አየሩ በጣም ምቹ ነው። ዝናብ አለ፣ የተመጣጠነ ፀሐይ አለ። እነዚህ በአግባቡ ተጠቅመን ከሌሎች በጣም በተሻለ መልኩ ፈጠን ማድረግ የሚችልበት ሁኔታ ስላለ ጊዜያችንን በአግባቡ ስራ ላይ ማዋል ነው። አንድ ሆነን ጎባን ማልማት የሚችልበት ሁኔታ እንዲኖር መደረግ ነው ያለበት የሚል አስተያየት ነው ያለን። የወረዳው አስተዳደር ህንፃ ግንባታ የመሠረተ ድንጋይ የተቀመጠ ሲሆን በፍጥነት ተጠናቆ ለአገልግሎት እንዲበቃ ማድረግ ያስፈልጋል ብለዋል። የዞኑ አስተዳደር ለጎባ ወረዳ አስተዳደር ህንፃ ግንባታም ባለፈው ዓመት አንድ ሚሊዮን ብር ድጋፍ ያደረገ ሲሆን ዘንድሮም ተጨማሪ አንድ ሚሊዮን ብር ለማበረከት ቃል ገብቷል። በመርሃ ግብሩ ላይ የዞኑ ምክር ቤት ዋና አፈጉባኤ አቶ ግርማ ደፋር፣ የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌና ሌሎችም በዞኑ የሚገኙ የተለያዩ ወረዳዎች አስተዳዳሪዎችና የአካባቢው ነዋሪዎች ተገኝተዋል። የወረዳው ነዋሪዎችም ተጠናቀው በተመረቁ ፕሮጀክቶች መደሰታቸውን ገልጸው ቀሪዎቹን ለማጠናቀቅ የበኩላቸውን እንደሚያበረክቱ ተናግረዋል።